ከሰሞኑ በዚህ ማህበራዊ ሚዲያው ላይ ሲመላለስና ብዙዎች ሲገረሙባቸው ከነበሩ ምስሎች ውስጥ አንዱ ይህ እዚህ ስክሪኑ ላይ የምትመለከቱት ምስል ነው። ብዙዎች ብዙዎች ከዚህ ቀደም ይህንን ፎቶ አይተውት አያውቁም ነበር። ፎቶው ላይ የሚታዩት ግለሰብ ማን መሆናቸው የጠፋቸውም ሰዎች ቀላል አልነበሩም። አንዳንዶቹ ራሰ በርሃነትና ሴትነትን አስተውሎ ለመመልከት ፎቶውን በአትኩሮት ሲመለከቱ፣ ገሚሶቹ ደግሞ ይህንን ፊት የት ነው የማውቀው ሲሉ ግራ በመጋባት ውስጥ ሆነው ግለሰቧ ማን እንደሆኑ ለማስታወስ ሲሞክሩ እንደነበር ሲጽፉ ተስተውለዋል። የኋላ የኋላ የግለሰቧ ማንነት ሲታወቅና ያ ዞማ የመሰለ ጸጉራቸውን በምን ምክንያት እንደተቆረጡት ሲታወቅ ያን የመሰለ ጸጉር ለመቆረጥ ምክንያት የሆናቸው ነገር ደግሞ በሽታ መሆኑ ሲነገር ብዙ ሰው ከመገረምም በላይ በግለሰቧ አስተሳሰብና አቋም ብዙዎች ሲደነቁ ታይተዋል። ግለሰቧ የኦሮሚያ ቱሪዝም ኮሚሽን መሪና በዓለም አቀፍ ደረጃ ተጽዕኖ ፈጣሪ ከሆኑ ሴቶች መካከል አንዷ የሆኑት ኮሚሽነር ሌሊሴ ናቸው። ሌሊሴ የካንሰር ምርመራ እንደተደረገላቸውና ኬሞቴራፒ ሕክምና እየተከታተሉ መሆኑ የተሰማው ከራሳቸው የግል ማህበራዊ ሚዲያ ላይ ነው። ኮሚሽነር ሌሊሴ ይህንን አስቸጋሪ እውነት በራሳቸው የማህበራዊ ትስስር ገጽ ላይ እየተዋጋሁት ነው ፋይቲንግ በሚል መልእክት አይነት ይፋ ማድረጋቸውን ተከትሎ ነው ብዙ ሰው ነገሩን እንዲያውቅ ያደረገው። ይህ የድፍረት ቃል ከዚህ ቀደምም እንዲህ ባለው በሽታ ለተሰቃዩና በበሽታው ምክንያት ራሳቸውን አግልለው ላሉ ታካሚዎችና ታማሚዎች ትልቅ ተስፋንና ብርታትን የሰጠ ተግባር ነበር። አንድ ከፍተኛ የመንግስት ባለስልጣን ሆነው ሳለ በዚህ ልክ ሕመማቸውን ሳይደብቁ ከሕመማቸው ጋር እየታገሉ ስራቸውንም እየሰሩ ደግሞ በድፍረት ፀጉራቸውንም ተላጭተው ወደ ሕዝብ የመቅረባቸው ነገር ብዙዎችን ከማስገረሙም በላይ ከዚህ ቀደም ከማያውቋቸው ሕዝብ ጋርም ለመተዋወቅ ትልቅ እድል የፈጠረላቸው ጉዳይ ሆኗል። ሰላም፣ የተወደዳችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በዛሬው መሰናዷችን ለእናንተ ይሆናል ይመጠናል ያልነው መረጃ ይዘንላችሁ ቀረብን። ለመሆኑ ሌሊሴ ምን ገጠማቸው? አሁን በምን አይነት ሁኔታ ውስጥ ነው ያሉት? ይህንን ጉዳይ በተመለከተ ሌሊሴ ከቢቢሲ አማርኛ ጋር ቆይታ አድርገዋል። እሱን ልናስደምጣቸው ወድን ነው። እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። አብራችሁን ስለምትቆዩ እናመሰግናለን። ጊዜ ሚዲያን ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ታደርጉን ዘንድ ጠየቅን። ክበሩልን። ህልም ስላለኝ ይላሉ፣ ህልም ስላለኝ ብታመምም መኖር፣ መታገልና ታትሮ መስራት አላቋረጠም ይላሉ። ካንሰርን እየታገሉ ያሉት ሌሊሴ ዱጋ። የኦሮሚያ ቱሪዝም ኮሚሽን ኮሚሽነር ሌሊሴ ዱጋ ካንሰር እንደተገኘባቸውና ለዚህም ሕክምና እየተከታተሉ መሆናቸውን ፎቷቸውን ጭምር አያይዘው በማህበራዊ ሚዲያ ላይ ከቀናት በፊት አጋርተው ነበር። ሌሊሴ ፀጉራቸውን ተላጭተው ከሚሰሩበት ላፕቶፕ ፊት ለፊት በፈገግታ የተሞላ ፎቶግራፋቸውን እየሰራሁ፣ እየታገልኩ እያሳካሁ ከሚል የእንግሊዝኛ ጽሑፍ ጋር ነበር ፎቷቸውን ያጋሩት። ኮሚሽነሯ ይህንን ፎቶና መልእክት ካስተላለፉ በኋላ በርካታ ሰዎች እንዲፈወሱ ከበሽታቸውም እንዲድኑ መልካም ምኞታቸውን በመግለጽ ፎቷቸውን እያጋሩት ይገኛሉ። እንዲህ ያለውም የጤና ሁኔታ ለሕዝብ ማጋራት ባልተለመደበት ማኅበረሰብ ውስጥ ኮሚሽነር ሌሊሴ ይህንን ማድረጋቸው በብዙዎች ዘንድ መነጋገሪያ ከመሆን በላይ አድናቆትና ዝናን እንዲቸራቸው አድርጓል። ቢቢሲም ሌሊሴን ሕክምና እየተከታተሉ ከሚገኙበት የመካከለኛው ምሥራቋ ዮርዳኖስ በስልክ አግኝቷቸው ስላሉበት ሁኔታ አጭር ቆይታ አድርጎ ነበር ይህንን ዘገባ የሰራው። እኛም ይህንን መረጃ ያገኘነው ከቢቢሲ አማርኛ ነው። ሌሊሴ ሊምፎሚያ በተባለ የካንሰር አይነት መያዛቸውን ያወቁት ከአራት ወራት በፊት ለሌላ ምርመራ ወደ ጤና ተቋም በሄዱበት ወቅት ነበር። ይህ የካንሰር አይነት ነጭ የደም ሕዋስን የሚያጠቃ ነው። የጋስትሮ ኢንተስታይንን ችግር ወይንም ሰውነት ምግብ የሚያብላላበት ሆድ ዕቃ ሕመም መስሎኝ ወደ ሆስፒታል ሄድኩኝ። ካንሰር እንደሆነ ተነገረኝ ሲሉ ጉዳዩን እንዴት እንዳወቁት ለቢቢሲ ተናግረዋል። ቀላል አይደለም። የካንሰር አራተኛ ደረጃ ላይ ነው ያለሁት። የሚጎዳኝ ነገር ቢሆንም በፈጣሪ አምናለሁ፣ ፈጣሪን አስቀድማለሁ፣ እጸልያለሁ ይላሉ። ይህ ብርታታቸው ብዙዎችን አስደንቋል። ባለቤቴ፣ ልጆቼ፣ ቤተሰቦቼና ጓደኞቼ ከጎኔ ናቸው፣ ይጸልዩልኛል፣ ያበረታቱኛል። ሕልም ስላለኝ ብታመምም መኖር፣ መታገልና ታትሮ መስራት አላቋረጥም ሲሉ ጥንካሬያቸውንና የመንፈስ ብርታታቸውንም አስረድተዋል። ፀጉሬን አጥቻለሁ ቆንጆ ጸጉር ነበረኝ ይላሉ ደግሞ ሌሊሴ። አሁን ላይ የኬሞቴራፒ ሕክምና እያገኙ ነው። ብዙ የጎንዮሽ ጉዳት እንዳልደረሰባቸውም ይናገራሉ። ጸጉሬን አጥቻለሁ። ቆንጆ ጸጉር ነበረኝ። ጸጉር ማጣት ለሴት ልጅ ከባድ ነው። ጸጉርን ማጣት የተለየ ዝግጅት ይጠይቃል ሲሉም ይገልጻሉ። ፈጣሪ ረድቶኝ ወደ ሀገሬ ከተመለስኩ ለሕክምና ገንዘብ የሌላቸውን የካንሰር ሕሙማንን የሚደግፍ ማዕከል ማቋቋም እፈልጋለሁ በማለት ህልማቸውን ለቢቢሲ አጋርተዋል። የካንሰር ሕክምና ከፍተኛ ገንዘብ ከማስወጣቱን ባሻገር የሥነ ልቦና ጥንካሬንም ይፈታተናል። በባለቤቴ በኩል የተባበሩት መንግስታት የጤና ምህድን አለኝ። መንግስትም እያሳከመኝ ይገኛል። የገንዘብ ችግር ስለሌለብኝ ነው እየታከምኩ ያለሁት። እርዳታ የሚያሻቸው ብዙ ሰዎች አሉ ሲሻለኝ እነዚህ ሰዎችን ለመርዳት ማዕከል አቋቁማለሁ ሲሉ ሌሊሴ ይናገራሉ የሕይወት ፍልስፍናዬ ቀላል ነው አሁን ላይ ብርታት የሰጣቸው የሕይወት ፍልስፍናቸው እንደሆነም አስረግጠው ይገልጻሉ የሕይወት ፍልስፍናዬ ቀላል ነው በየቀኑ የምችለውን ማድረግ ዋጋ ያለው ነገር ማድረግና ጥሩ መሆን ፈጣሪ ያስተማረን ይህንን ብቻ ነው ምድር ላይ እስካለን ድረስ ጥሩ ነገር ብናደርግ መልካም ነው ይላሉ ያለኝ ሕይወት የኔ አይደለም የእግዚአብሔር ነው የምኖረው እሱ የሰጠኝን ነው። ያለ ጸጸት መኖር የሚሻው ለመኖር የሚያበረታኝና ወደፊት የምቀጥለው በዚሁ ነው ይላሉ ሌሊሴ። በየዕለቱ ጥሩ እንዳደረጉ ለራሳቸው እንደሚነግሩና ከፈጣሪ ምሕረትን ጠይቀው እንደሚገኙም ይናገራሉ። ሕክምናቸውን ለመጨረስ ከአራት እስከ አምስት ወራት ይወስድባቸዋል። የካንሰር ሕክምና ያላቋረጠው ስራቸውንም እየሰሩ ይገኛሉ። ሌሊሴ ከአምስት ዓመት በላይ የኦሮሚያ ቱሪዝም ኮሚሽን ኮሚሽነር ሆነው አገልግለዋል። ቪዚት ኦሮሚያ የሚለው መሪ ቃል ሲሰማ የሌሊሴ ስም አብሮ እንደሚነሳ ጉዳዩን የሚያውቁ ሰዎች ይገልጻሉ። በዮርዳኖስ ህክምናቸውን እየተከታተሉ ጎን ለጎንም ስራቸውን የሚያከናውኑበት ቢሮም አላቸው። አንድም ቀን ታምሚያለሁ ብለው እያሰቡ እንደማያድሩም ይናገራሉ። የኦሮሚያ የቱሪዝም ኮሚሽን የአምስት ዓመት ስትራቴጂክ እቅድን እያወጣው ነው። በቀጣይ አምስት ዓመታት ምን መስራት አለብን የሚለውን ነው የምሰራው ሲሉም ገልጸዋል። ካለፉት አምስት ዓመታት በመማር በቀጣይ አምስት ዓመታት ምን መስራት እንደሚቻልም የትኩረት አቅጣጫ እየቀረጹ እንደሚገኙም ይናገራሉ። ኬሞቴራፒ ያለኝ ቀን ሆስፒታል ሄዳለሁ፣ ሁሉም ቀኖቼ በስራ የተሞሉ ናቸው ሲሉ ይገልጻሉ። ሌሊሴ ከአስር ዓመታት በላይም በብሔራዊ የጸረ ኤችአይቪ ኤድስ ተቋም ውስጥም አገልግለዋል። ስራቸውን የጀመሩት ወጣት ሴቶችን ከኤችአይቪ ኤድስ ለመከላከል በሚደረግ ንቅናቄ ነበረ። ችግር ሲገጥመን የመጀመሪያው እርምጃ በሰላም ለመኖር ራስን ማሳመን ነው ይላሉ። ብዙዎች በካንሰር ሲያዙ መገለል ይደርስብናል ብለው በመፍራት በአደባባይ ስለ ሕመማቸው አይናገሩም። ሌሊሴ ግን ምስላቸውን በማህበራዊ ሚዲያ ላይ አጋርተውት በብዙዎች ዘንድ መነጋገሪያ ሆኗል። ልክ በኤች አይቪ እንዳደረግኩት ሁሉ ሰዎችን ስለ ካንሰር ማስተማር እፈልጋለሁ። የአመራር ብቃትን የተመለከተ መጽሐፍም እየጻፉ እንደሆነ ይነገራል። ሌሊሴ የአመራር ብቃትን የተመለከተ መጽሐፍ እየጻፉ እንደሆነና ጽሁፋቸውንም እንዳጋመሱት ይናገራሉ። እንደሳቸው ንግግር ከሆነ በቅርቡ እንደሚጠናቀቅም ገልጸዋል። በየቀኑ አዲስ ነገር እንማራለን። አንድ ሰው በየቀኑ የሚማረውን ነው የሚሆነው። አዲስ ራዕይ ይኖረዋል ወይንም ተሞክሮውን ተመርኩዞ አካሄዱን ይለውጣል። አንድ መሪም በዚህ ሂደት እንደሚያልፍ ሌሊሴ ይናገራሉ። ስለ አመራር የሚገልጸውን መጽሐፍ የምጽፈው ከልጅነት እስከ ዕውቀት ያገኘሁትን ተሞክሮ ለማስተላለፍ ነው ሲሉም ያክላሉ። ሌሊሴ ተወልድ ያደጉት አዲስ አበባ ውስጥ ነው። በተለያዩ መንግስታዊ ያልሆኑ ድርጅቶች ውስጥ ሰርተዋል። በብሪታንያ ኤምባሲ እንዲሁም የኦሮሚያ ክልል ቢሮ አማካሪ ሆነው ከአንድ ዓመት በላይም ሰርተዋል። እሳቸው የሚመሩት የኦሮሚያ ኮሚሽን የተቋቋመው የኦሮሚያን የቱሪስት መዳረሻዎች በመላው ዓለም ለማስተዋወቅና የክልሉን የቱሪዝም ዘርፍ ለማሳደግ ነበር። የኦሮሚያ ቱሪዝም ኮሚሽን ለበርካታ ወጣቶች የሥራ ዕድል ከፍቷል። የኢትዮጵያ የቱሪዝም ዘርፍ ለውጥ በማምጣትም ተጠቃሽ ተቋም እንደሆነም ይነገራል። የተወደዳቸውና የተከበራቸው የጊዜ ሚዲያ ቤተሰቦች፣ እኛም እንዲህ ያሉ እየታመሙ ለሀገር የሚተጉ ሰው በሰላም ከሕመማቸው አገግመው ወደ ስራቸው እንዲመለሱ ተመኘን። ደግሞ እንደሳቸው ያሉ በቤት ውስጥ ሆነው ከሕመማቸው ጋር እየታገሉ በይሉንታ የተደበቁ ሰዎችም ወጥተው እንዲህ ብርታት መሆናቸውን አደነቅን። ውድ የጊዜ ሚዲያ ቤተሰቦች፣ አብራችሁን ስለቆያችሁ እናመሰግናለን። በአነሳው ጉዳይ አሳብ አስተያየት ካላችሁ በሀሳብ መስጫ ሳጥን ላይ አስፈሩልን። ክበሩልን።